ኢትዮጵያ የበርካታ ሰው ሰራሽና ተፈጥሯዊ ሀብቶች ባለቤት ናት ከአስር በላይ የሚዳሰሱና የማይዳሰሱ ቅርሶቿን በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም አስመዝግባለች ይሁን እንጂ እንደ ነዳሉል የገራልታ ተራሮችና የሶፍ ኦመር ዋሻ የመሳሰሉ የአካባቢውን ማህበረሰብ ይበልጥ ተጠቃሚ የሚያደርጉና ጂኦሎጂካል ጠቀሜታ ያላቸው መስህቦቿ አልተመዘገቡም እነዚህ በታሪክና በባህል ከማህበረሰቡ ጋር ቁርኝት ያላቸው ሀብቶችን ማህበረሰቡ የሚጠቀምባቸው በመሆኑ ልዩ ያደርገዋል ዋል ሲሉ የቱሪዝም ሚኒስትሯ ሰላማዊት ካሳ ይናገራሉ። አንድ ላይ ተፈጥሮን ከባህል ጋር ከኗኗር ጋር አስተሳስሮ የያዘ የሳይንስ የምርምር ዘርፍ ነው። እንደ ሌሎቹ ጥብቅ አካባቢዎች ተለይተው ተነጥለው የሚቀመጡ ሳይሆኑ ዋናው መሰረታዊ እሴታቸው ከማህበረሰብ ጋር መተሳሰሩ ነው። ማህበረሰቡ ኦን የሚያደርጋቸው፣ ማህበረሰቡ የሚያስተዳድራቸው እንዲሆኑ መደረጉ ነው። በልዩ ሁኔታ የሚታየውና በተለይ የአካባቢዎቹን ማህበረሰብ ተጠቃሚ ማድረግ፣ ስራ ፈጠራ ላይ በተለያየ መልኩ ሊያግዝ የሚችል ዘርፍ እንደሆነ ማንሳት ይቻላል ማለት ነው። ዩኔስኮ የግሎባል ጂኦ ፓርክ ላይ ትኩረት ሰጥቶ መስራት ከጀመረ አስር ዓመታት ቢሆነውም በአፍሪካ የተመዘገቡት ግን ሁለት ብቻ ናቸው። ለዚህም በምክንያትነት የሚነሳው በባለሙያዎች ዘንድ ያለው የግንዛቤ እጥረት ነውም ብለዋል። በዓለም አቀፍ ደረጃ ወደ 229 የሚሆኑ ጂኦ ፓርኮች ተመዝግበዋል። በጣም በሚያሳዝን ሁኔታ ግን አፍሪካን የሚያህል በተፈጥሮ እጅግ በጣም የታደለ አህጉር ሁለት ብቻ ፓርኮች ናቸው የተመዘገቡት። ስለዚህ ይሄንን እውነታ መቀየር የሚቻለው ደግሞ ስለ ጂኦ ፓርኮች ግንዛቤ ማስጨበጥ ሲቻለው ምን ማለት ናቸው? የአጠባበቅ ሂደቱ እንዴት ነው የሚሆነው? ተፈጥሯዊ ይዘታቸው በምን መልኩ ነው ለማህበረሰቡ በተለይ ጥቅም የሚሰጠው የሚለው ጥልቅ የሆነ ግንዛቤ ያስፈልገዋል በሚል ነው ተቋማችን ከዩኔስኮ ጋር በመሆን ይህንን የግንዛቤ ማስጨበጫ ኮንፈረንስ ያዘጋጀው። በአፍሪካ የተመዘገቡት ጂኦፓርኮች በሞሮኮና በታንዛኒያ የሚገኙ ሲሆን በወርክሾፑ የታንዛኒያ ተወካዮች ልምዳቸውን በማካፈል ኢትዮጵያ በቀጣይ ማድረግ ስላለባት ተሞክሮ ልምዳቸውን አካፍለዋል። አንዷ ታንዛኒያ ናት። እነሱ ልምድ የምንቀስምበት ነው የሚሆነው። ኢትዮጵያ በዚህ ዘርፍ ውስጥ በጣም ትልቅ ትልቅ አቅም አላት። ጂኦፓርኮቿን የማስመዝገብ ተፈጥሯዊ ይዘታቸው ለሌሎች ሀገራትም ምሳሌ ሊሆኑ የሚችሉ ስለሆኑ እነሱን በአግባቡ ምርምር እንዲደረግባቸው እድል የሚፈጥር በዙሪያቸው ያለው ማህበረሰብ እንዲጠቀም የሚያደርግ ከዛ በተጨማሪ ደግሞ በዓለም እውቅና እንዲያገኙም እድል የሚፈጥር ስለሆነ ይህንን ስራ አንዱ ከዩኔስኮ ጋር እንድንሰራ ያነሳሳን እሱ ነው። እንጎሮንጎሮ ሌንጋይ ሀገራችን የኑንጎሮንጎሮ ጂኦ ፓርክን ነው ያስመዘገበችው። በዚህም በአፍሪካ ሁለተኛዋ ሀገር ሆናለች። ጂኦ ፓርካችንን ስናስተዋውቅ አካባቢውን የማህበረሰቡን ባህልና አኗኗርን እንድናስተዋውቅ ረድቷል። ጂኦ ፓርካችን በዩኔስኮ እውቅና እንዲያገኙ ማድረጋችን የአካባቢው ማህበረሰብ ተጠቃሚ ሆኗል። ጎብኚዎች ሲመጡ ስለ አካባቢያቸው በሚገባ እንዲያስጎበኙ ግንዛቤ ወስደዋል። እዚህ የተገኘት ኢትዮጵያና ሌሎች የአፍሪካ ሀገራት ጂኦፓርኮቻቸውን ለማስመዝገብ የሚያጋጥማቸውን ችግሮችና መልካም እድሎችን በተመለከተ ልምድ ለማካፈል ነው። በአሁኑ ወቅትም በኢትዮጵያ የሚገኙ የጂኦሎጂካል ፓርኮችን የመለየቱ ስራ እየተሰራ ነው ያሉት ደግሞ በኢትዮጵያ የዩኔስኮ ተወካይ ዶክተር ሪታ ቢሶናውት ናቸው። እንደሚታወቀው ኢትዮጵያ በርካታ የጂኦሎጂ ሀብቶች አሏት። መንግስት እነዚህን ሀብቶች የማስተዋወቁ ስራ ላይ በትኩረት እየሰራ ነው። ዩኔስኮም መንግስትን ለመደገፍ ቁርጠኛ ነው። ሁላችንም እንደምናውቀው ኢትዮጵያ በዩኔስኮ አስራ ሶስት ቅርሶችን በማስመዝገብ ከ የአፍሪካ ቀዳሚዋ ሀገር ናት። ኢትዮጵያ በርካታ ጂኦ ፓርኮችም አሏት። በቀጣይም ከአካባቢዎቹ ማህበረሰቦች ጋር በትኩረት መስራት ያስፈልጋል። የማህበረሰቦቹን የኑሮ ሁኔታ ማሻሻል እንዲሆን ያስፈልጋል። እኛም የተለያዩ ስራዎችን እየሰራን ነው። አካባቢዎቹንም እየለየን እንገኛለን። በተዘጋጀው ወርክሾፕ ከተለያዩ ክልሎች የመጡ የቱሪዝም ቢሮ ኃላፊዎችና ከአፍሪካ ሀገራት የመጡ ባለሙያዎች ተሳትፈዋል።